የገመድ ጅራፍም አበጅቶ ሁሉንም በጎች በሬዎች ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። እርግብሻጮችም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታደርጉት ያላቸው ቅድስት ቤተ ክርስቲያናችን የአብይ ጾም ሶስተኛ ሳምንት ምኩራብ ብላ ትጠራዋለች። በእለቱ ወንጌል የሚነበበው ደግሞ በመቅደስ በሬዎችን፣ በጎችን፣ እርግቦች የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድ ጅራፍም አበጅቶ ሁሉንም በጎች፣ በሬዎች ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ፣ በበታቸውንም ገለበጠ። እርግብ ሻጮችም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት ያላቸው ቅዱስ ያሬድ ይህንን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በጎችን በሬዎችን ከመቅደስ በጅራፍ እየገረፋ አስወጣ እንዳስወጣቸው የሚናገር ነው። ምን ተለያዩ ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮው በተለየ በታላቅ ቁጣ ገሰጻቸው። ገስጿቸውም ደግሞም አላበቃም፣ ጅራፍ አበጅቶ እየገረፈ አስወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር፣ ለምን ሊል ይችላል። በእርግጥም እውነት ነው። እርሱም ቢሆን ያን ሁሉ ሲነግራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይለ ቃልን አልተናገሩም። አይሁድ ለእርሳቸው ጥቅም ሲሆን ይናገሩታል። ክርስቶስ ግን ለእርሱ ጥቅም ሲሆን ይናገራቸዋል። ለዚህም አሳያው የአባቴን ቤት የንግድ ቤት አታደርጉት ባላቸው ጊዜ ይህንን ስለምታደርግ ምን ምልክት ታሳየናለህ አሉት። እውነት ነው። ክርስቶስም ምንም እንኳን በተግሳጽና በጅራፍ ቢያሰጣቸውም ከፍቅሮ የተነሳ ነው እና የሃይማኖትን ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በመዋዕለ ስጋዊ ሲያስተምር አንዳንዴ ጠንከር ያሉ ተግሳጾችን፣ አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉም ለሰው ልጅ ድህነት ሲል አድርጎታልና ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገሰጥ ከፍ ያለ ወዳለ ክብር እንድንደርስ ያደርገናል። ክርስቲያኖች ዛሬ ቤተ ክርስቲያን የብሔር ቋንቋ፣ የቋንቋ፣ የዘር፣ የሥልጣን መነገጃ ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት የቤት ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት እንበል ስለ ቤተ ክርስቲያን እንጾም፣ ስለ ቤተ ክርስቲያን እንቅና። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኖረን። ቅዱስ ያሬድ ማዓዛ ሆሙ ለቅዱሳን አንቀጸ መድኃኒት የቅዱሳን ማዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯን ገስግስ። ጾመ ድጓ በማዕዛዋ ንርካ በመድኃኒቷ አንፈወስ። ጌታችን ቅድስት የቤተ ክርስቲያን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው ሀገረ ክርስቶስ አዳም ወሰናየት ከመ ፀሐይ ብርህት ወከመ መርዓት ስርጉት ይበውኡ ውስጤታ ደቂቀ እግዚአብሔር ያርፉ ላሊሃ እንደ ፀሐይ በምታበራ እንደ ሙሸራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሀሳብ እናንሳ። ቅድስት ቤተ ክርስቲያን ውብ ነች። ውበቷ ልዩ ልዩ ነው። ስላሴ ይህንን ዓለም ውብ አድርጎ ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ውበት ራሱ የሚለካበት ነው። ሰላማዊ ኢየሱስ ክርስቶስ በማይናወጽ ዓለት ላይ የመሠረታት በከበረ ደሙ ያተማት ናት። የቤተ ክርስቲያናችን ማዕዛ የምናሸትባት ክርስቶስ ራሱ የምናይባት ቅድስት የቤተ ክርስቲያናችን የሆነች መንግስተ ሰማያት ምሳሌ ናት። የሰው ልጅ በዓለም ላይ ሳለ ለአይኑ መልካም ነገርን ማየት ለጆሮ መልካም ነገርን መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስት ቤተ ክርስቲያናችን ግን እውነተኛውን ምንጩ የማይነጥፈውን ዘላለማዊ ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ እረፍት ምንጭ ናት። ዓለምን የሚማርክ ኃይል የሆነ ውበት አላት። ሰለሞን በመሐሌ መሐሌ ሰለሞን ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ፣ የጠራችን ዓላማ ይዛ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላታል። ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆንም ግርማና ውበቷን ተሰጥቷት፣ ቅድስት ቤተ ክርስቲያናችን በጨረቃ ተመሰለች። ክርስቶስ ይህንን ውበት የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ የተቆጣ ለዚህ ነው። ሊወግሩት ድንጋይ ሲያነሱ ያላሳያቸው መቆጣት፣ ምራቃቸውን ሲተፉበት ያላሳያቸው ቅጣት በከበረ ደሙ ለሚያትማት ከአብራክ መንፈስ ቅዱስ ለሚወልዳቸው ልጆቹ መጠሪያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አስወጣቸው፣ ለክብሯ አይመጥናትምና። ገቢያ አንድ ቀን ማትረፍ አንድ ቀን መክሰር አለባት። ቅድስት የቤተ ክርስቲያናችን ግን ዘወትር ማትረፍ ነው፣ ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀን ረሃብ ያለበት ነው። ቅድስት የቤተ ክርስቲያናችን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ቅድስት የቤተ ክርስቲያን ግን ሁልጊዜ ይጽድቃለን። ስለዚህ ዛሬ ክርስቶስ ይህንን የቅድስት ቤተ ክርስቲያናችንን በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል። እጅግም ይቀናልናል። ይህንን የውበት ሁሉ መለኪያ የሆነውን ውበት የተማረክንበት ሳናደበዝዘው ዕለት ተዕለት የቅድስት ቤተ ክርስቲያናችን ውበት እየገለጠን ለመኖር ያብቃል። እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል። በአርያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ እቃ ለዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናል። ቅዱስ ዳዊት ለወንድሞች እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው፣ የቤት ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ሁሉ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። ክብር ይግባውና ሩቅ ብእሲ ተብሏል። ጋኔን አለብህ ተብሎ ተሰድቧል። ምራቅ ተተፍቶበታል። ማን ነው የመታ እስኪ ወቀው ተባለ፣ ተዘብቶበታል። ቅዱስ ዳዊትም አስቀድሞ ይህንን ይህን ክርስቶስ ለሰው ልጅ ሁሉ ድኅነት ሲል የሚቀበለውን መከራ መብዛት በመመልከት በስዕለ ፀሐይ ስገድ መስዋዕተ ተሪያ ብለው በተገዳደሩት ጊዜ የሚሰሩውንም ስድብ በላይ ወድቋልና አለ ስለዚህ ክርስቶስ ይህንን ያክል ለሚቀናለት ቤተ መቅደሱ እሳት በሚያቃጥል ቅናት እየተቃጠለ የሃይማኖት ቃል አስተማረ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ባለመስቀሉ ክቡር ይቆየ ይህን ቻናል ላይክ ሼር እንዲሁም ሰብስክራይብ በማድረግ የዚህን ቻናል ያበረታቱ የእግዚአብሔር ሰላም ከሁላችንም ጋር ይሁን አሜን